የሲዳማ ክልል አመራሮች ቀኑ ጨልሞባቸው ጀንበራ ለውጣ ብላ ምኖ በቀረብን አፈር በበለው እያሉ ይገኛሉ። በበርካታ ሙስና የተገመገሙ የነበሩ የሲዳማ ክልል አመራሮች ከምንም ጊዜ በላይ ጭንጥ ውስጥ ገብቷል። አስቀድሞ ከጠቅላይ ሚኒስትር ማስጠንቀቂያ የደረሰው የሲዳማ ክልል ርዕሰ መስተዳድር አቶ ዳስታሌ ደሞ የረገጠበት ጠፍቶበት በብዙ ቦታ ለመድረስ ስርበተበት በተበት እየተመለከተን ነው። ክልሉ ከተዋቀረ ስድስት ዓመት ያለፈ ቢሆንም ለተትችታቸው ቀን ድረስ በየትኛው በእርዳታ ቦታ ታይቶም ተገኝቶም የማያውቁ አቶ ዳስታሌ ደሞ ባለፈው በፋሲካ ባሉ ዜማ ሰው ለመርዳት ተሰማርቶ በመታየታቸው ብዙ ትችት ደርሶባቸዋል። አቶ ደስታሌ ደሞም ብቻ ሳይሆን የአንድ እናት ልጆች የሚመስሉ በሙስና ጉዳዮች ሁሉም ተመሳሳይ ናት። የክልሉ ብልጽግና ፓርቲ ኃላፊ የሆነው አቶ መኩሪያ መርሻዬ በባሪያቸው ካሜራ የማይወዱ ከሚዲያ የማይቀላቀሉ በቅጽል ስማቸው አይናፋር በመባል የሚታወቁ ናቸው። የሚመሩትን ከተማ እንኳን በቅጡ አያውቅም የሚባሉ የዋሳ ከተማ ከንቲባ አብራ መርሻሉንም ጨምሮ የማይደፍሩትን ሚዲያ ደፍሮ ተጀምሮ የቆመ ያልሰሩትን ስራ ሰርተናል በማለት እያብራሩ በቴሌቪዥን መስኮት ውሎ ማደር ከጀመሩ ሰነባብቷል። ነገሩ ግን በፌዴራል መንግስት እይታ እየጠፉ ነው የሚል ሀሳብ የያዘው ስልጣናቸውን እዛ ፈቃዳቸው ይልቀቁ እስከ መባል የደረሱት የሲዳማ ክልል አመራሮች ሀገር ለቀው የሚጠፉበትን የተለያየ መንገዶችን አዘጋጅተው የቆዩ ቢሆንም የፌዴራል መንግስት ግን በሙስና ገንዘብ በአሜሪካን ሀገር በ300 ሚሊዮን ብር በገዙት ቤት የሚኖሩበትን እድል አልሰጣቸውም። ምክንያቱም በዋናነት በሙስና የሚጠረጠረው የሲዳማ ክልል ርዕሰ መስተዳደር አቶ ዳስታሊ ደግሞ ከሀገር እንዳይወጣ እገዳ በመጣል ያሰቡትን እቅድ አፈረሱ ሁሉም ነገር እንዳሰቡት ያልሄደላቸው አመራሮች ነገሩን ለማስተካከል የተለያየ ነገሮችን የማድረግ እርምጃ ቢጀምሩ ነገሮቹ የበለጠ እየተበላሹ እንጂ ሊስተካከሉ አልቻሉ በአርቲስት ቶክቾ የተጀመረው ተቋሙ አመራሮችንና ደስታ ሌ ሊያስደነግጥ አልቻለም ነበር እንዲው ያፈዙበት እንጂ ቶኪቾን በተለያየ ንግግሮቹ ሊያሸማቅቁ አንዴ አዝማሪ ስሉት በሌላ በኩል ደግሞ ሲዳማን አያውቅም ስሉት እናም አመራሩንና ህዝቡ በጣም የጠበቀ ግንኙነትና ህብረት አለን በማለት ለመሸወድ ሲሞክሩ ታዩ እንጂ ነገሮች ከእጃቸው እያመለጡ ሲወጣ ሌላ የስተት መንገዳቸውን ጀመሩ። የግል ተቀጣሪ ይመስል ከደስታ ሌደሞ ትእዛዝ የማይወጠውና በበርካታ ሙስናዎች ከአመራሮች ጋር እየተጠረጠረ ያለው የክሉ ፍትና ጸጥታ ኃላፊ የሆነውን አለማዊ ጥማቴዎስን በመላክ በአመራሮቹ ተቋም እየተሳተፉትና በሶሻል ሚዲያቸው የክሉን አመራሮችን የሚቃወም ፖስት የፖስተቱንም የተፖስተተውንም ላይክ ያደረጉትን እያሳደዱ ማሰር ጀመሩ። በዚህ በስር ዘመቻ ብዙዎቹ የታሰሩ ቢሆንም በዋናነት የሲዳማ ቋንቋ አቀንቀኝ ኢትዮጵያ በቀለች ትገኝበታለች። ሁሉንም ነገር ማድረግ መቻል ብቻ አሸናፊ ያደርጋችሁ ነገር ግን በማሰራፍሩ ማስቀረት የሚችሉ የመሰላቸው የክልሉ ጸጥታ ቢሮ ኢትዮጵያ በቀለችን ከምትኖርበት አዲስ አበባ ድረስ በመሄድ አስሮ የአመት መምጣት የቻሉ ቢሆንም የአርቲስት ቶክቾን ትግልና የዚህ ዘመን የሚዲያን ኃይል መገመት አለመቻላቸው ነገሩን የበለጠ አበላሽቶባቸዋል። አርቲስት ቶክቾ አርቲስት ኢትዮጵያ በቀለች በታሰረችበት ሰዓት በተደጋጋሚ የይፍቱልኝ ጥሪ ያቀረበ ቢሆንም ሰሚ አላገኘም ነበር። ትግሉንም እስከ መጨረሻ ለመውሰድ የተገደደው ተወዳጁ ድምፃዊ ቶክቸው በቲክቶክ ላይ በላይ ለሁለት አካላት ጥሪ አቀረበ። ክቡር ጠቅላይ ሚኒስትር ዶክተር ዐቢይ አህመድ እና አለም ዙሪያ ለሚገኙ ለሐዋሳና ለሲዳማ ልጆች ለዲያስፖራዎች ጥሪ አቀረበ። ፌደራል መንግስትም ጥሪውን ተከትሎ የሙስና ገምጋሚ ቡድን ወደ ሐዋሳ ላከ። ከዚያም ጋር ተያይዞ በርካታ ቀድሞ ያልተሰሙ የሙስና ፋይሎች ይዘከዘኩ ጀመር። የቡና ፕሮጀክት፣ የአሜሪካን 300 ሚሊዮን ብር ቤት መግዛት፣ የቦሌ ቁንጡ መኖሪያ ቤት በሐዋሳ 7000 ካሬ ሜትር ቦታና ከ5000 ካሬ ሜትር በላይ ደግሞ የሚኖሩበት የነበረውን አቅመ ደካማዎች እናቶችንና አባቶችን በማፈናቀል ለራሳቸው ዘመድ ያውም ከገጠር አምጥቷቸው መስጠቱ በብዙ የተወራና ለፌደራል መንግስትም የተላከ የተላከ ሰነድ መሆኑ የታወቀ ነው። ነገር ግን ገምጋሚዎች ከመጡ በኋላ ደግሞ ከከተማዎችና ከወረዳዎች ከተለያዩ ቦታዎች በተለያየ በሽልማት ሰበብ የተሰበሰቡ የወርቅ ካብሎች ለግል ስጦታ አድርጎ እንደወሰዳቸው ከዛ በኋላ የወጡ ሌላ ሙስና ሰነድ ሆኖ የተመዘገቡ ናል። ከዚህ ጋርም ተይዞ የክልሉ መንግስት አመራር ዋነኛ ተቋሚ የሆነው ረዳት ፕሮፌሰር ተሰማይ ኤልያስ እንዳሉት ከሆነ ከተለያዩ ክልላት ስድስት ሺህ ግራም ወይም ስድስት ኪሎ የሚመዝን የወርቅ ካብል በስጦት ማር ለግላቸው የተበረከተላቸው ክልሉ ርዕሰ መስተዳድር የሆነው እንዳስታሌ ደግሞ ሌላ በሙስና ክስ የሚያስከስሳቸው ነው ተገኝቷል። በዚህም ብቻ ሳበቃ ከወረዳዎችና ከከተማዎች አሁንም የምስረታ በዓል ምክንያት በማድረግ የላም ስጦታ መቀበላቸው ይታወቃል። ከዚህ ጋርም ተያይዞ እነዚህን ሰነዶችን አጠናክሮ በመያዝ ለግምገማ የመጣው ቡድን ለፌዴራል መንግስት እንዳደረገው ሪፖርት የዚህ ዓመት የበጀት ጉዳይም የጎደለ መሆኑን አሳውቁ ነገሩን ተመካክሮበት ካበቁ በኋላ በቀጣይ ሳምንት ውሳኔ እንደሚተላለፍ ተናግሯል። የተወደዳችሁ ደጃሾ ቤተሰቦች ይህ ቪዲዮ ከተመቻችሁ እንዲሁም ሀሳብ አስተያየታችሁን በኮመንት ሳጥንና ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ ማድረግ እንደዚህ አይነት መረጃ እንደ ደርሳችሁ ደግሞ ደውል ምልክታው መብራቱን አትርሱ እያልኩኝ የሚሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።